ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ሆይ? እኔ ያለሁ እግዚአብሔር ይመስገን። እንኳን ለትንሣኤ በዓል ሁላችሁንም ኢትዮጵያ ውስጥ ያላችሁ፣ ከኢትዮጵያ ውጭ ያላችሁ ሁላችሁም በምንለው ዓለም የምትገኘቶችና ወንድሞቼ እንኳን ለትንሣኤ በዓል በሰላም አደረሳችሁ። ላለሁ እኔንም እንደምታዩኝ እዚህ ጋር ሳር ቀጤማ ገስቼ ቤቴን እየጎዘጎዝኩት ነው። በነገራችን ላይ ተመልካቾች በዓልን ለብቻ ማክበር ያለውን ቻለንጅ ብነግራችሁ በጣም ከባድ ነው ይገርመኛል የሚሰማችው ስሜት ነገር ግን እግዚአብሔር ይመስገን እዚህ ጋ ደግሞ እንደምታዩኝ ሽንኩርት እየከተፍኩኝ ነው ተመልካቾች እንዴት ነው አከታተፊ አሪፍ ነው አሪፍ ነው አሪፍ ከሆነም ካልሆነም ኮሜንት ላይ እስኪ ያሳውቁኝ የሚገርማችሁ አንድን ነገር ደጋግማችሁ ስትሰሩት በደንብ እየለመዳችሁት እያወቃችሁት እየገባችሁ ነው የሚመጣው እኔ መጀመሪያ አካባቢ ማሂ እንደሄደች ነው ከቤት መስራት ስጀምር በቃ ነገሮች ከባድ ነበሩእና ግን እየደጋገምኩ ስሞክረው እየደጋገምኩ ስሞክረው አሪፍ እየሆነልኝ መጣ አሁን ከበፊቱ የተሻለ ነው ብዬ አስባለሁ ያው እኔ በገባ ይልክ ነው ተመልካቾቼ ሀሳባችሁን ግን ኮሜንት ላይ ታስቀምጡልኝ ያላችሁ እንደምታዩት በደንብ አርቢ አድርጌ እየከተፍኩት ነው። ከዛ በኋላ በደንብ ከደቀቀ በኋላ ወደ ድስቱ አስገባለሁኝ። ከዛ በኋላ ዘይት አደርጋለሁኝ። ዘይት ካደረግኩ በኋላ ደግሞ በደንብ እስኪቁላላ ድረስ አማስለዋለሁ። በደንብ ተቁላልቶ በደንብ ዘይቱና ሽንኩርቱ ከተዋሃደ በኋላ ቀጣዩን ነገር ደግሞ አሳያችኋለሁ ተመልካቾቼ። እዚህ ጋር ደግሞ ተመልካቾቼ በደንብ አድርጌ የከተፍኩትን ሽንኩርት ከዘይቱ ጋር ደባልቄ እንደምታዩት በደንብ እያማሰልኩት ነው እንዲዋሃድ። ምክንያቱም ወጡ ሊጣፍጥ የሚችለው ሽንኩርቱና ዘይቱ በደንብ ከተዋሃደ፣ በጣም ውህደት ከፈጠረ ነው ሊጣፍጥ የሚችለው እና እንደምታዩኝ በደንብ እያማሰልኩት ነው ተመልካቾቼ። እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። የእናንተ ሀሳብ ነገሮችን ሼፕ ለማድረግ ስለሚጠቅመኝና ስለሚያገለግለኝ ሀሳባችሁንና ስሜታችሁን ኮሜንት ላይ ያስቀምጡልኝ። ወዳጆች ተመልካቾች፣ እንደምታዩት ይሄ ደግሞ የተፈጨ ስጋ ነው። የሚገርማችሁ ያው ስጋውን ስገዛ መክተፉ ከሚያደክመኝ ብዬ እዛው እንዲፈጩ ታደረግኩኝ። እንደምታዩት የተፈጨ ስጋ ነው። አሁን ደግሞ ዘይቱ ስለተቁላላ ይሄን እቀላቅለዋለሁ ማለት ነው። ስጋውን በደንብ አስገብቼ እየበሰለ ነው ያለው። እንደምታዩት እየበሰለ ነው ያለው፣ ከዛ እያማሰልኩት ነው። በነገራችን ላይ የተፈጨ ስጋ በጣም ደቃቅ ስለሚሆን ቶሎ የመብሰል እድሉ በጣም ሰፊ ነው። እንደምታዩት አሁን ከማስገባቴ ወደ መብሰሉ እየሄደ ነው። የተወሰኑ ደቂቃዎችን ከጠበቅኩት በኋላ አወጣዋ አለሁ ማለት ነው። ተመልካቾች እንደምታዩት ብቻ በዓሉ ምርጥ ቢሆንም ግን በብቸኝነት ስላሳለፍኩት ብቻ የሆነ የሚሰማችሁ ስሜት አለ። ይህ የምታዩት ደግሞ የራያ ጠላ እንዳይመስላችሁ ኬኔቶ ይባላል። በነገራችን ላይ ኬኔቶ የሚባል መጠጥ መኖሩን እኔ ዚህ አዲስ አበባ መጥቼ ነው ያወቅኩት። እውነት ለመናገር እኔ ራያ ውስጥ ጠላ እንጂ የማውቀው ኬኔቶ የሚባል ነገር አላውቅም። ግን ጎረቤት ሰጥተዊ ነው በጣም የማመሰግነው ከልቤ። በጣም ይጥማል። በጣም ቆንጆ ነው። ተመልካቾች እናንተም ብትቀምሱት በጣም ደስ ይለኛል። እንደምታዩት ይሄ የራያ ጠላ ነው ብላችሁ እንዳትሸወዱ አደራችሁን። እሺ እኔ ወንድሞች ተመልካቾቼ፣ አሁን የደከምኩበት ስራ ተጠናቆ መመገበውን ምግብ አዘጋጅቻለሁ። እንደምታዩኝ እዚህ ጋር ምግቡን እየባረኩኝ ነው፣ የአብርሃምንና የይስሐቅን ማድ እንዲያደርገው። ተመልካቾቼ፣ እንደምታዩት ሁሉ ነገር ፕሮሰሱ አልቆ እየተመገብኩ ነው ያለሁት። በጣም በጣም የሚጥም ምግብ ነው። በጣም ይጥማን። እውነት ለመናገር በደንብ እንደውም ብዙ ጊዜ ወንድ የሰራው ነገር ይጥማን ይባላል። እንግዲህ ምን ያክል እውነት ይሁን ውሸት ይሁን፣ ሴት እህቶቻችን ናችሁ የምታውቁት። እውነት ከሆነ ኮሜንት ላይ ያስቀምጡልኝ። እንደምታዩኝ፣ ማንም የለም ብቻዬን ነኝ። ኬኔቶ በጎን ተቀምጧል። ምግቡንም እየበላሁ ነው። ተመልካቾቼ ባላችሁበት ፊዚካሊ፣ በአካል እንኳ ባትገኙም በአካል እንኳን መገኘት ባትችሉም ግን በሀሳብ እንብላ እያልኳቸው ነው። ወይኔ ግን ደግሞ አንዳንዴ ይገርመኛል በዓልን ለብቻ ማሳለፍ። እርግጠኛ ነኝ በዓልን ለብቻ አሳልፎ የሚያቅሰው ስሜቱ ይረዳዋል የሚል እምነት አለኝ። በእርግጠኝነት ስሜቱ ማለት ከባድ ነው። የሆነ የሚሰማቸው ስሜት አለ እንደ ሰው እና ያ ስሜት ደግሞ እንግዲህ ተፈጥሯዊ ነው ምንም ማድረግ አይቻልም። ኦሬዲ አሁን ክርስትናውም እየተዳረሰ ስለሆነ እውነት ለመናገር የማሂ መምጫም እየተዳረሰ ነው። ሚያዚያ ውስጥ ነው ክርስትናው። ክርስትናው ካለፈ በኋላ ማሂ ትመጣለች። የብቸኝነት ኑሮ እስከ ወዲያኛው ያቆማል ማለት ነው። ማማም ትመጣለች። ስለዚህ ቤተሰብ ሆን ማለት ነው። እንግዲህ ሶስት ሆነናል። ከሁለት ወደ ሶስት ተሻግረናል። ለዚህ ደግሞ እግዚአብሔር እናመሰግናለን። ስለዚህ የብቸኝነትን ሕይወት እስከወዲያኛው ድረስ ሰናበተዋለሁ ማለት ነው። እስከዛ ድረስ ግን ያለውን ቻለንጅ፣ ያለውን ፈተና ማለፍ ግድ ይላል። ምክንያቱም ይህ ምድር የችግር የፈተና ነውና። በእርግጥ ይሄ ቴምፖራል ችግር ስለሆነ ችግርም ተብሎ አይጠራ። በእውነት ለመናገር ጊዜያዊ ስለሆነ ማለት ነው። ከዚህ የባሰ ችግር የሰው ልጅ በስንት መከራና ችግር ያልፋል። ይሄ ችግር አይባልም እውነት ለመናገር ያው፣ እንደ ሰው የሚሰማኝን ቀላል ስሜት ላስረዳችሁ ልግለጽላችሁ ብዬ ስላሰብኩኝ ነው እንጂ ተመልካቾቼ። ሌላኛው ነገር ደግሞ እንግዲህ ትላንት አምና የነበሩ ዛሬ የሉም። እንግዲህ በህይወት የሰው ልጅ እድሜ ተሰጥቶት እስትንፋሱ ካለ በጣም ተመስገን ማለት ያስፈልጋልና ተመልካቾቼ፣ የሰው ልጅ በዚህ ምድር የተፈጠረው ለምስጋና ብቻ ነው። ስለዚህ የሰው ልጅ የተፈጠረበት ዋና ዓላማ ተመልካቾቼ፣ አሁን የቀኑ ላይን አሳያች አሳይቻችኋለሁ በዓልን እንዴት እንደዋልኩና እንዳሳለፍኩኝ እስካሁኑ ነበር። አብራችሁ ስለሆናችሁ ከአንገቴ ዝቅ ብዬ አመሰግናችኋለሁ። በጣም ወዳችኋለሁ። በያላችሁበት በመላው ዓለም የምትገኙቶችና ወንድሞቼ እግዚአብሔር ከእናንተ ጋር ይሁን። ሰላማችሁ ብዝት ይበል። እንደ ዛሬው ደግሞ ለከርሞ በሰላም በጤና ለዚች ዕለት ለዚች ቀን እንዲያደርሰን እጸልይ ያለሁ የተመልካቾችን እናንተው ጸልዩ ያመት ሰው ይበለን። ምክንያቱም እድሜ ተሰጥቶን እድሜ ተሰጥቶን እስትንፋሳችን እስከዚች ቅጽበት ድረስ ስለተሰጠን በጣም ልናመሰግን መሰግን ይገባን። የከርሞ ሰው ደግሞ እንዲለን ጸሎት ልናደርግ ያስፈልጋል። ተመልካቾቼ ዳግም በሌላ ቪዲዮ እስከምንገናኝ ድረስ የፈጣሪ ሰላም ከእናንተ ጋር ይሁን። በጣም ወዳችኋለሁ።